ይህ ብርቱ ወጣት ገመቺ ሷክሹመ ይባላል። ትውልድና እድገቱ በምዕራብ ኢትዮጵያ የምትገኘው ለምለማዋ ወለጋ ሲሆን አሁን ላይ የወንዶች ጸጉር ማስተካከል ሙያን እንጀራዬ ብሎ እየሰራበት ይገኛል። ታዲያ ወጣቱ ከዛሬ ሶስት ዓመታት በፊት ይህንን ሙያ ይዞ ለተሻለ ነገው ከቄው በብዙ ርቆም በምስራቁ የሀገራችን ክፍል ሶማሌ ክልል ዋርዴር ዞን ዳራቶሌ ወረዳ ከትሞ እየሰራ ቢሆንም ወረዳው ለረጅም ጊዜ ውስን ሰዓት ብቻ የሚሰራ በነዳጅ ጄኔሬተር ከሚገኝ ኃይል ውጪ ምንም የኤሌክትሪክ ኃይል ተጠቃሚ ባለመሆኗ ስራውን በፈለገው ልክ ማስኬድ ተቸግሮ እንደነበር አጫውቶናል። መጀመሪያ እኛ ስንመጣ ወረዳው እንትን ነበረ፣ ጄኔሬተር ነበረ። ጄኔሬተሩ ማታ ማታ ይመጣል። አንድ ሰዓት መጥቶ ስድስት ሰዓት ላይ ይጠፋል። እዛ አንዳንድ ጊዜ ደግሞ ይበላሻል። በጣም እኛን እያስቸገርን ነበር። በእርግጥም ይህ በዚህ መልኩ የተገለጸው የኃይል እጥረት ችግር እንደገመችስ ሁሉ ለአመታት በወረዳው በተለያዩ የቢዝነስ ስራዎች ላይ የተሰማሩ ሰዎችን ብሎም ነዋሪዎችን በብዙ የፈተነ ሲሆን እድሜ ለሶላር ኤነርጂ ልማት ይሁንና ዛሬ ይህ የነዋሪዎች ፈተና ነበረ ወደ መሆን እየተቀየረ መጥቷል። መብራት ከመጣ በኋላ ው ሀያ አራት ሰዓት ነው የሚሰራው። በጣም አሪፍ ነው። በጣም ተመችቶናል። በጣም እየሰራን ነው። እንደ ዱሮ አይደለም። ጠፍቶኛን አያስቸግርም። በፊት ወረዳችን መብራት ከናፍጣ ጀነሬተር የምታገኝ ሲሆን እሱም ከአመሻሽ 12 ሰዓት እስከ ምሽቱ 4 ሰዓት ወይም 5 ሰዓት ብቻ ነበር የሚቆየው። አሁን ግን 24 ሰዓት ያለመቆራረጥ ኃይል አግኝተናል። በሶላር የምናደርገው ጊዜ ወይ ሶስት ሰው ወይ አራት ሰው ብቻ ነው የምትሰራው ፓወር ይሄ ግን አንድ ቻርጅ እቺን ቻርጅ ካረከው አያራ ሰው ወይ ደግሞ አያሶስ ሰው ይሰራል። አሁን ማለት ነው ፓወሩ ይለያያል። ይሄ ፓወር አለው በጣም ፈጣን ነው ማለት ነው። ከዚህ ባሻገር የኤሌክትሪክ ኃይሉ በኢትዮጵያ ሶማሊያ ድንበር ላይ የምትገኘውን ሞቃታማዋን የዳራ ቶል ወረዳ ነዋሪ የዕለት ተዕለት ፍላጎት በበቂ መመለስ ያስቻለ ብሎም ያላግባብ የሚወጣው የነበረውን የሕዝብና የመንግስት ሀብት ያስቀረ ነው ተብሏል። እዛኔ ይሄ በረሃ ነው። ቀዝቃዛ ውሃ አናገኝም። በቃ ምንም ነገር የለም እዚህ በጣም እንቸገራለን። አሁን ሁሉም ነገር አሪፍ ነው ከማበላት ከመጣ በኋላ ማለት ነው። አሁን ቀዝቃዛ ውሃ፣ በረዶና ጁስ ፍሪጅ ስላለን በቀላሉ እናዘጋጃለን። በቤታችንም ቢሆን ልብስ ማጠቢያ፣ ቴሌቪዥን እንደ ልብ መጠቀም ጀምረናል። ከተማዋም ቢሆን በቢዝነሱ ዘርፍ የተለየ መነቃቃት ይታይባታል። በቃ መብራቱ ብዙ ነገር ጠቅሞናል። በእርግጥ በወረዳችን የነበረው ችግር በሚገባ ይታወቃል። ይህም ኤሌክትሪክ ባለመኖሩ ኅብረተሰቡ ለማብሰያነት ደኖችን በጣም ይጨፈጭፋሉ፣ በርሃማነትንም በዛው መጠን ያስፋፋሉ። አሁን ግን ይህ ነገር ተቀይሯል። በተለይም ኤሌክትሪክ ኃይል እዚህ በመሰራቱ ኅብረተሰቡ በቀላሉ ኃይሉን ለቤት ማብሰያነት መጠቀም ጀምሯል። አሁን በእርግጥ መብራቱ እዚህ መኖሩ ብዙ ጫና ቀንሶልናል። አይደለም ለኛ፣ ለወረዳውም ቢሆን በየጊዜው ለናፍጣ የሚያወጣውን ወጪ አስወግዶለታል። ፈጣሪ ይመስገን። በወረዳችን እንደ ፕሪንተር ያሉ የተለያዩ መንግስታዊ አገልግሎት ለመስጠት የሚያስችሉ መሳሪያዎችን ለማንቀሳቀስ ሰባ የሚደርሱ ጄኔሬተሮችን እንጠቀማለን። ይህም ለነዳጅና ለሰርቪስ በየጊዜው ብዙ እንድናወጣ ያደርገን ነበር። አሁን ይህንን መሰል ችግር ተቀርፏል። እድሜ ለዚህ ኤሌክትሪክ ኃይል ይሁንና ዛሬ ሕብረተሰቡ በቀላሉ የኤሌክትሮኒክስ መሳሪያዎችን መጠቀም ጀምሯል። እኛም ደግሞ እንደ ፕሪንተር ያሉ የቢሮ እቃዎችን በፈለግነው ሰዓት መጠቀም አስችሎናል። ይህ እንደ ገመች ሲያሉ እንጀራቸው መብራት ላይ ብቻ የተመሠረተ ሥራ ፈጣሪዎቹንም ሆነ ነዋሪውን እፎ እያስባለው የኤሌክትሪክ ኃይል ዋና ኤነርጂ ሚኒስቴር በብሔራዊ የኤሌክትሪፊኬሽን ፕሮግራም አስገንብቶ ባለፈው ዓመት ማብቂያ ላይ ተጠናቅቆ ወደ ሥራ የገባው ዳራቶሌ የሶላር ሚኒግሪድ ነው። ዳራቶሌ ወረዳ እንግዲህ ወደ 1620 አካባቢ ሶላር ፓናሎች ነው የተተከሉት፣ ወደ 725 ኪሎዋት ማመንጨት የሚችል ካሉት የታዳሽ ኃይል እንትኖች ጥሩ የሚባል አቅም ያለው ፕሮጀክት ነው። እዚህ ከተማ ላይ የተሰራው ያው ታዳሽ ኃይል እዚህ አካባቢ ጥሩ ሪሶርስ ያለበት ክልል እንደመሆኑ መጠን ዳራቶሌ ትንሽ ወደ ድንበሩም ራቅ ያለች ከተማ በመሆኗ እዚህ አካባቢ ያለውን ማህበረሰብ ትልቅ ጠቀሜታ የሚሰጥ ፕሮጀክት ነው። ተሰላሃን መጭሪን በእርግጥም አሁን ለከሰል በወር የሚያወጣውን ከፍተኛ ውጪ ያስቀረም ብቻ ሳይሆን ዋርዴር ድረስ ሂደው እንዲገዙ የሚያስገድደውን ከእንጨት የተሰሩ የቤት እቃዎችን ዚሁ እንዲሰሩ ያደረገ ነው። ይህም በከተማችን የግል ቢዝነስ በከተማው የበለጠ እንዲስፋፋ አድርጓል። ማርካ አደ ወህ ወይን ባው ድሕየ ኩኖ ብር አሁን አካባቢው ሞቃት እንደመሆኑ ፋን መጠቀም ችለዋል። ፍሪጅ መጠቀም ችለዋል። ሌላ መሰረታዊ የሆኑ የብርሃንና ሞባይልን ቻርጅ የማድረግ ሌሎቹንም አገልግሎቶች የጎሚስታ ሌሎች የቢዝነስ አካባቢዎችም ኤሌክትሪክ ሲጠቀሙና ህብረተሰቡን በጣም ደስተኛ እንደሆነ ተመልክተናል። ከተማ ውስጥ እንግዲህ ከተመላለሳችሁ አካያችሁት፣ ብዙ እንግዲህ የንግዱ እንቅስቃሴ በጣም ጠናክሯል። በተለይ ከተማ ውስጥ የፍሪጅሬተር መተከል የግብርና ምርቶች መስፋፋት አይታችኋል። ፓናሎች ስራሱ የግብርና ስራዎች ሰዎች እየሰሩ ይገኛሉ። ሌላ ደግሞ ለወጣቱ ከፍተኛ የሆነ የስራ እድል ተፈጥሯል። የእንጨት ስራ አለ፣ የብረት ስራ አለ። ድሮም ያው ጀነሬተሮችን ነበር ሲጠቀሙ የነበሩት ጋራዦች ተከፍተዋል። ይሄ በጣም እንግዲህ ያው የማይገኝና የሚያበረታታ ስራ ነው የሚባል የተጋነነ አይሆንም ለመናገር። ሌላው የሶላር ኤነርጂ ልማቱ በአገር አቀፍ ደረጃ ከዋናው የኤሌክትሪክ መስመር የራቁ እንደ ዳራቶር የመሰር ወረዳዎችን ፍትሐዊ የኤሌክትሪክ ተጠቃሚ ለማድረግ የዋና ኢነርጂ ሚኒስቴር በኦፍ ግሪድ ቴክኖሎጂ የተያዘው ትልም ወደ ተግባር እየተቀየረ መሆኑ ማሳያ ነው ተብሏል። የሶማሌ ክልል የሚኒ ግሪዎቹ በጣም አመቺ ሆኖ ነው የሚል እኔ እምነት ያለ ነው። ምክንያቱም አሁን ጠራቶለ ከወርደር በጣም ወደ 55 ኪሎ ሜትር እርቀት ነው ያለ ነው። ከብዛ አምስት ኪሎ ሜትር እስከዚህ መምጣት ከግሪድ ልክ ግሪዱ በዛ ከመምጣት ሚኒ ግሪድ ይሰራል የሚል ተስፋ ተደርጎ ተቀርሶ ሚኒስትሩም ተረድቶ እንደዚህ አይነት ሚኒ ግሪዱ ሶማል ክልል በጣም አመች ይሆናል። ኦፍግሪድ ቴክኖሎጂ ስለ በዋናነት እያልን ያለ ነው። ሶላርን እንጠቀም ነው። ሶላርን ለምንድን እንጠቀመው አንደኛ ህዝባችን በጣም የተበታተነ ከመሆኑ አንጻር የቶፖግራፊያችን ወይም የመሬት አቀማመጦች ደግሞ በጣም ወጣ በገባ ከመሆኑ አንጻር እያንዳንዱ መንደርና ቤት ከብሔራዊ ግሪድ ኤሌክትሪክ ተጠቃሚ ማድረግ አልችልም፣ አሁን ባለን አቅም። በቀጣይ ሊሆን ይችላል። ብርግጥ አዋጭ አይደለም፣ አቁም አይፈቅድልም። ስለዚህ ከዚህ አንጻር ምንድነው ያሉ የተፈጥሮ ጸጎችን መጠቀም አለብን ነው። አንዱ ሶላርን ነው። ቅድም እንዳልኩ ሶላርን ስንል የምንጠቀመው አንደኛ ለቤተሰብ ሶላር ነው። ለምሳሌ አንድ ቤት የተወሰነ አምፖሎች እንዲጠቀም ች አምፖሎች እንዲጠቀም ቴሌቪዥን መጠቀም እንዲችል ሞባይል ቻርጅ ማድረግ እንዲችልና መሰል ጉዳዮች እንዲጠቀም ከባረ ጋንዛር ነው። ስለዚህ በጣም እየሰራን እንገኛለን። በአንድ ፕሮጀክት ብቻ በቀጣይ አምስት ዓመታት በአንድ ፕሮጀክት ብቻ ወደ ሺህ ግለሰቦች ተጠቃሚ ማድረግ ያሰቡ ነው። ቤተሰቦችን አባወራዎችን ተጠቃሚ ማድረግ በዚህ ቴክኖሎጂ ብቻ። ሌላው ቅድም እንዳልኩት የብሔራዊ ግሪድ በከፍተኛ ርቀት ላይ በመካከለኛ ርቀት ላይ ለሚገኙ መንደሮችና ከተሞች የገጠር ከተሞች እነሱን ኤሌክትሪፋይ ማድረግ ነው ሶላር ሚኒ ግሪድ። ስለዚህ እዚህ ላይ በርካታ ስራዎችን ሰርተናል ዘንድሮ። ከዚህ ባሻገር ሚኒስቴር መስሪያ ቤቱ ቴክኖሎጂውን የበለጠ እንዲታወቅና ከዘርፉ ሀገር ልታገኝ የሚገባትን እንድታገኝ የተቋማት ሶላራይዜሽን ፕሮግራም ቀርጾ እየተንቀሳቀሰ ነው። ተቋማት የትምህርት ተቋማትን ሶላራይዝ ለማድረግ እየሞከርን እንገኛለን። ምክንያቱም ያው እነሱም በብዛት ያው ህዝባችን በተለይ ሃይ ስኩል አካባቢ ያሉ ተማሪዎች ኤሌክትሪክ መጣ መጠቀም ስላለባቸው ላቦራቶሪ ስለሚጠቀሙ ላይብራሪ ስለሚጠቀሙ ጥናትም ተጨማሪ ስለሚያስፈልጋቸው የማታ ትምህርት እንኳ ሰዋት አንጻር በጣም ያስፈልጋቸው ነው። ሌላው ደግሞ የገጠር ህብረተሰብ ለምሳሌ ጤና ጣቢያዎችና ጤና ኬላዎች በጣም ኤሌክትሪክ መጠቀም አለባቸው ነው። ምክንያቱም ብዙን ጊዜ እናቶች እናቶች ወዲድ አለ እናቶች ጎዳሉ እዛ አካባቢ የኦፕሬሽን ስራዎች አሉ ማይነርም ይሁን ሜጀር ሰርጀሪዎች አሉ እና እያም በሚካሄድ ወቅት ብዙ ጊዜ የኤሌክትሪክ እጥረት ይኖራል። አንዳንድ ቦታ ደግሞ ተደራሽ ሊሆን ይችላል። ስለዚህ ያን ችግሮች መፍታት አንፃር። የሶላር የፐብሊክ ሶላር ወይም ኢንስቲቱሽናል ሶላር ጭምር እየተጠቀሙ እንገኛለን። እንደነዚህ አይነት የኢነርጂ ሀብቶች ለምተው አንድ ቦታ ላይ በዚህ ደረጃ ሲቀርቡ ህብረተሰቡ ተረጋግቶ እንዲኖር ሴትል እንዲያደርግ በሆነ ቦታ ኢነርጂ ባለበት አካባቢ ሰፍሮ ኑሮውን ሊመራ እንዲችል ትልቅ አስተዋጽኦ እንደሚያደርግ ነው የምመለከተው። እርግጥ ፓስቶራሊስት የሆኑት እነዚህ ከፊል አርሶ አደሮች ምናልባት ይህንን ለመጠቀም ይቸገሩ ይሆናል ምክንያቱም ከእንስሶች ጋር ካለው የግጦሽ ሳር ከተለያዩ የወቅቶች ሁኔታ የሚንቀሳቀሱ ስለሆነ ለነሱ ተስማሚ የሆነው ግን አነስተኛ ሲስተሞች አሉ፣ ደግሞ መንቀሳቀስ የሚችሉ እነዛን እንዲጠቀሙ ይመከራል። ይሄኛው ግን በትክክል ከተማዎች እንዲስፋፉ፣ በከተሞች ውስጥ ደግሞ የተለያዩ የስራ እድሎች እንዲከፈቱ፣ አጠቃላይ የመንግስት ሰራተኞችም ለሚያገኙት የኢነርጂ አቅርቦት ተረጋግተው እዚህ ቦታ ላይ አገልግሎት እንዲሰጡ የሚያስችል ለሁሉም ነገር ግብአት የሆነ ነገር ስለሆነ የኢነርጂ አቅርቦት ብዙ ለውጥ ያመጣል ተብሎ ይጠበቃል። ታዲያ የዚህ የሀገራዊ የኤነርጂ ልማቱ ተጠቃሚ የሆነችው ዳራቶሌ ወረዳ አሁን የኤሌክትሪክ ኃይል ማግኘት ብቻም ሳይሆን ውጤታማ የውስጥ ለውስጥ መስመር ዝርጋታና የቆጣሪ ተከላም ተከናውኗል። ወዳርዳ ላይ አራት ትራንስፎርመሮች ተከላ ተካሂዷል። የ630 ወይም ስቴፕ አፕ ትራንስፎርመር የሚባል 630 ኬቪኤ አለ። ሶስት ደግሞ ባለ 200 ኬቪኤ ትራንስፎርመሮች ተከላ ተካሂዷል። የከፍተኛ መስመር ዝርጋታ ደግሞ እስከ 1.64 ኪሎ ሜትር የሚሸፍን የከፍተኛ መስመር ዝርጋታ ነው የተካሄደው። የዝቅተኛ መስመር ዝርጋታን ስናይ ደግሞ ወደ 124 የሚጠጋ ኪሎ ሜትር ማለት ነው የመስመር ዝርጋታ ዝቅተኛ የመስመር ዝርጋታ ተካሂዷል። አክቹዋሊ ይሄኛው ፕሮጀክት ወደ 750 ኪሎ ዋት ነው፣ በትንሹ ወደ 7000 ቤተሰቦችን ተጠቃሚ የሚያደርግ ጉዳይ ነው የሚሆነው። እንግዲህ ይሄን ነገር በቀጣይም ያው የማስፋት ጉዳይ ነው ብሔራዊ ግሬድ ሲመጣ ሁሉም ፕሮጀክቶች ከዛ ከብሔራዊ ግሪድ ጋር የሚገናኙበት ኦፖርቹኒቲ አለ። ሃይብሪድ ኢንቨርተር አለው። ያኔ ምንድን ነው ኤሌክትሪክ እንኳን ቢቋረጥ፣ ብሔራዊ ኤሌክትሪክ ቢቋረጥ ለዛው አካባቢ ብቻ እንዲጠቀሙ የሚያደርግ ጉዳይ ነው። በቀጣይም ለማስጨመር ከተፈለገ እንግዲህ ባትሪዎችን የመቀየርና እንዲሁም ፓናሎችን ማስፋት ጉዳይ ነው። እንግዲህ ኦልሞስት ኤቭሪ ኢንፍራስትራክቸር አለ። ይህ አሁን ላይ በስኬት እየተከናወነ የሚገኘው የሶላር ኢነርጂ ልማት ቴክኖሎጂ የውሃና ኢነርጂ ሚኒስቴር ከኢትዮጵያ ኤሌክትሪክ አገልግሎት ክልሎችና አጋር የልማት ድርጅቶች ጋር በቅንጅት እየሰራው ይገኛል ተብሏል የኦፍ ግሪድ ቴክኖሎጂ በጣም ያው አዲስ ቴክኖሎጂ ነው በሀገራችን ባልተጋነነ መልኩ ቴክኖሎጂ የተጀመረው የዛሬ የአራት አምስት አካባቢ አመት አካባቢ የጀመረው ጉዳይ ነው ከዛ በፊት ምንም የኦፍ ግሪድ ወይም በተለይ የሚኒ ግሪድ ፕሮጀክት ባል ነገር አልነበርም ኢትዮጵያ ውስጥ ስለዚህ ቴክኖሎጂ አዲስ ከመሆኑ አንጻር እኛም በተግባር ከመስራት አንጻር ያው ወደ መጀመሪያ ጊዜ ወደ ተግባር የገባነው ፕሮጀክት ነው እና በተፈጥሮ ፕሮጀክት ስታየው በኔቸሩ ራሱ በቅንጅት የሚሰራ ነው እንጂ በአንድ አካል ብቻ ተጀምሮ ያለ ፕሮጀክት አይደለም። ስለዚህ ከቅንጅት አንጻር የኢትዮጵያ ኤሌክትሪክ አገልግሎት ጋር በጣም በስፋት እየሰራ እንገኛለን። የኢትዮጵያ ኤሌክትሪክ አገልግሎት ብቻውን የሚሰራቸው ስራዎች አይደሉም እነዚህ ስራዎች እና ስቴክሆልደሮች አሉ። የውሃና መስኖ ኤነርጂ ልማት ቢሮን የክልሉም፣ ደግሞ አሁን ወረዳው፣ እነዚህ ተቀናጅተው የሚሰራ ስራ ነው። እና ጥሩ ግንኙነት ነበረ። በፕሮጀክቱ ላይ ጥሩ አፈጻጸም ያሳየንበትም ተቀናጅቶ መስራቱ ነው ብለን ነው ምናለ። ፕሮጀክቱን የማይጠቀም አካል የለም። ኤሌክትሪክን የማይጠቀም አካል ስለሌለ ከተለያዩ ዘርፎች ጋር ደግሞ የስራ እንገኛለ። በተለይ በዋናነት ከግብርናና የክልል የፌዴራል ግብርና ሚኒስቴርና የክልል ግብርና መዋቅር ነው፣ የፌዴራል መስኖ ሚኒስቴርና የክልል መስኖ መዋቅራት እንዲሁም የጤናም ደዛው የትምህርትም እንደዛው እና ከተለያዩ እንዲሁም ከተለይ ከአስተዳደሮች ጋር ከክልል አስተዳደር እስከ ወረዳ መስተዳደር ህብረተሰቡ ጋር ከፍተኛ ቅንጅት ይፈልግ ጉዳይ ነው። ከምን አካል ደግሞ ይሄ ፕሮጀክት ከፍተኛ የሆነ መዋልና የሚፈልግ ከመሆኑ አንጻር ከልማት አጋሮቻችን ጋር በቅንጅት ይሰራ እየገመገምን እንገኛለን። እና ያለ ቅንጅት የሚሰራ ፕሮጀክት አለ። ምክንያቱም ኢነርጂ በተፈጥሮ ከማመንጨት ከማስተላለፈው አንጻር ብዙ ዘርፎችን የሚያካትት ነው፣ ብዙ አካላትን የሚያካትት ከሆኑ አንጻር መልካም የሆነ ቅንጅት ነበር ብዬ መናገር ይችላለሁኝ። በቀጣይም ይህ ቅንጅት የበለጠ ተጠናክሮ በየጊዜው እየዘመነና ተፈላጊነቱ እየጨመረ የመጣውን የሶላር ኤነርጂ ሁሉም ዜጋ ከግለሰብ ጀምሮ ትኩረት ሰጥቶ በመቀበል ሊጠቀምባት ይገባል የተባለ ሲሆን ለዚህም የዋና ኤነርጂ ሚኒስቴር የብሔራዊ ኤሌክትሪፊኬሽን ፕሮግራም ክለሳ እያካሄድ ይገኛል ተብሏል። የሶላር ታዳሽ ኃይል እንግዲህ በስሞል ስኬል ደረጃም ልትጠቀሙ የምትችለው የኤነርጂ ዘርፍ ነውና በግለሰብ ደረጃ በቤት ውስጥ የመሟሟሞቂያዎችን ጨምሮ የቤት ውስጥ ፍጆታን የምትጠቀምባቸው ነገሮች የሚያስጠቅም ደረጃ በአነስ ባለ ዋጋዎች መጠቀምም ማህበረሰቡ ይችላል። ይህ ምንድ ነው የማገዝም ነው። ኢነርጂን አንድ ነገር ላይ ሃይድሮ ላይ ብቻ ዲፔንድ እንዳትሆን የሚያደርግ ልምምድን ማህበረሰቡ ብዙ ቢሰራበት ጥሩ መፍትሄዎች ናቸው ብለን ነው የምናስብ። አንድ ሶላር ወደ የዛሬ ሶስት ዓመት አካባቢ አንድ ሶላር ወደ ሁለት መቶ ዋት አካባቢ ነበር የሚያመነጭ። አሁን ደግሞ ወደ ስድስት መቶ ሰባ መቶ ዋት የሚያመነጭበት ሁኔታ ነው ያለው። ቴክኖሎጂ በጣም ቡም እያደረገ ነው ያለው እና ከዚህ አንጻር ምንድን ነው የናሽናል ወይም የብሄራዊ ኤሌክትሪፊኬሽን ፕሮግራማችን የግል መከለስ አለብን ነው ተጨማሪ ፈንድ ማፈላለግ አለብን። ምክንያቱም የህብረተሰቡ ፍላጎት የሚያጨምረ ነው ያለው። አሁን ላብዛት ከሄዳቸው በቆል ማየ ስራውን እንደጨረስን በማግስቱ ሰዎች ለኢሪጌሽን መጠቀም ጀምሯል። ተጨማሪ ሀይልም እየጠየቁን ይገኛሉ። ስለዚህ ምንድነው ፍላጎትን ስላሳየን፣ ፍላጎቱን ዲማንድ ተፈጥሯል። ፍላጎት ስለተፈጠረ ያንን ፍላጎት ደግሞ ማርካት ግዴታ ይኖርብናል። ከዚህ አንጻር በርካታ ስራዎች ይጠብቁናሉ። አንደኛ የብሔራዊ ኤሌክትሪፊኬሽን ፕሮግራማችን መከለስና ማሻሻል፣ ሁለተኛ ተጨማሪ ፕሮጀክቶች በመቅረጽ ከልማት አጋሮች ጋር በመተባበር ተጨማሪ በጀት እና ተጨማሪ ፋይናንስ ማግኘት፣ ሌላው ደግሞ የግል ዘርፉን በስፋት ማሳተፍ ነው። እንግዲህ ካቱም የመንግስትና የግል አጋራትን በጣም አጠናከር አለብን። ይሄ ዘርፍ ቅድም እንዳልኩት በመንግስት በጀት እና በመንግስት አቅም ብቻ ተጀምሮ ሊጠናቀቅ የሚችል ነገር አለ። ፍላጎት በጣም ሰፊ ነው። የሚፈልገው በጀት ደግሞ በጣም ሰፊ ነው። ሕብረተሰቡ በጣም ፍላጎት እየጨመረ ነው እና በርካታ የሆኑ ቅንጅት ስራዎችን ማጠናከር እንዳለብን የሚሰማኝ ዶክ ቺ ምንድነው? የምታሳይ ስማርት ሲቲ ትመስለኛለች። ስማርት ሲቲ ነው እንግዲህ እንግዲህ በሀገራችን በዓለማችን ላይ ከፍተኛ የሆነ የካርቦን ልቀት አለ። ምክንያቱም ብዙን ጊዜ የምንጠቀመው ፎሲል ፊል ነው። ፎሲል ፊል ስንል ደግሞ ነዳጅ ዘይትና እንዲሁም የከሰል ድንጋይ እያ ደግሞ ከፍተኛ የሆነ የካርቦን ዳይኦክሳይድ ኢሚሽን አለው። እንዲሁም ሌሎች በካይ ጋዞች ኢሚሽን አለው ያ ደግሞ በአጠቃላይ በከባቢ አየር ላይ የራሱ የሆነ ችግር እያስከትለ ይገኛል። አንደኛ የአየር ንብረት ለውጥ እያመጣ ይገኛል። በቀጣዩም የኦዞን ሌየር መሰንጠቅን ሊያመጣ ይችላል። ስለዚህ ከዚህ አንጻር በቀጣይ አለማችን እንግዲህ ያው ብዙ ስማርት ሲቲዎች ይኖራታል ብለን እናስባለን። ስለዚህ አሁን ስማርት ሲቲ ስንል ያው በአጠቃላይ ምንድን ነው ከአየር ብክለት ነፃ የሆነ ታዳሽ ኤነርጂ ምንጮችን የሚጠቀም ከተማ መዘርጋት ማለት ነው። ያ ምንድን ነው ለኑሮ አመቺ የሆነ ያልተበከለ አየር ያለበት አካባቢ እያንዳንዱ ግለሰብ ደግሞ ከዋናው ብሔራዊ ግሪድ ብቻ ሳይሆን የራሱን ቴክኖሎጂ መጠቀም የተለያዩ ሰው አማራጮች መጠቀም ኢነርጂ ማመንጨት እንዲችል ነው። አሁን እኛ ሀገራችን ውስጥ እንደሚታወቀው እንግዲህ መንግስት የፈጠረው ወይም ሌላ አካል የፈጠረው ካልሆነ በስተቀር ግለሰብ በግለሰብ ደረጃ ኢነርጂ ምንጭ የለንም። አሁን እንግዲህ እዚህ ጋር እንደምታዩት ግለሰብ አሁን ሳይ እያንዳንዱ ጣሪያ ሶላራ ሶላር አለ። በቀጣይ በሀገራችን በአማራጭ ኢነርጂ ልማት ያሉ ያሉ ቴክኖሎጂ አሉ። ምንድን ነው በቀጣይም እያንዳንዱ ግለሰብ አቅም መፈቀደ መጠን ጣራው ላይ በራሱ ኤሌክትሪክ እንዲያመነጭ ማድረግ፣ ሶላር ኤክሰስ ሲሆን ወደ ግሪድ በማስገባት ይሸጣል። በለለበት ሰዓት ደግሞ ወይም ኤነርጂ በለለበት ሰዓት ደግሞ ለራሱ ብቻ ይጠቀማል። ይሄ በቀጣይ አስገዳጅ ህግ ማድረግ አለብን ይመስለኛል። አክቹዋሊ ሌሎች ግሪድ ዲዛይን ስራዎች ታዳሽ ኤነርጂ ምንጮቹ ያየህ ነው እንግዲህ ሶላሮችን ያየህ ነው። ኤሌክትሪክ መኪና አለ እና ውጪ ደግሞ ሆኑን የምታየው አሳያለሁ በኋላ ልክ ሶላር ፓርክ እኛ ደግሞ እዚህ ጋር ግቢያችን እያሳየን ለመጀመሪያ ኢትዮጵያ ውስጥ ሶላር ፓርክ ስትተክል ነው። ቀስ በቀስ እያለ ምንድን ነው ኔት ሜትሪክ የሚባል ነገር አለ። ለምሳሌ ይሄ ግቢ ዛሬ ኤሌክትሪክ ቢያመነጭ ከአቅማችን ከፍላጎታችን በላይ ኤሌክትሪኩ ከሆነ ወደ ብሔራዊ ግሪድ እንዲገባ እንዲገባና የብሔራዊ ግሪድ ላይ የራሱ አስተዋጽኦ እንዲያደርግ ጭምር ማሳያ ጭምር እዚህ ጋር እየሰራን እንገኛለን። ሳንፈልግ ደግሞ ምንድነው፣ ለራሳችን ብቻ መጠቀም እንችል። ይሄ በአስገዳጅ ግምጣት አለበት። ይሄ አብዛኛው የአውሮፓ ሀገሮች ይጠቀማሉ፣ የኤዥያ ሀገሮች ይጠቀማሉ። በቅርብ ቻይና ሄጄ ነበር እና በጣም የሚገርም ስማርት ሲቲ፣ እያንዳንዱ እንቅስቃሴ ቁጥር አለበት። ምንም አይነት አጓር ያለበት የሚያስቀና ነው እና ይሄ በቀጣይ እንግዲህ የወደፊት ህልማችን ነው። የኢትዮጵያ ከተሞች መዳረሻ ቀጣይ ይሄ ነው። ይሄ በጣም አመሰግናለሁ።